እስመኮን ከኒ ረዳ የእብ ልባኩቲት አውነ ዘበሰማያት ይትቀደስ ምከ የክርስቶስ ነገረ መስቀል ሲነገር አይምሮ ይጨነቃል፣ ሲታሰብ ለእኔ ብሎ ለሚረዳ ሰው ከክርስቶስ ፍቅር የበለጠ ነገር ስለሌለ አእምሮ ይነካል። ቅዱስ ጳውሎስም ተናግሮታል፣ ከክርስቶስ ፍቅር የሚለየኝ የለም ብሎ ያሉትን ጸዋትወ መከራዎች ዘርዝሮ በሮሚ መልእክቱ ምዕራፍ ስምንት ላይ ሲናገር ትዝ እያለው ነው። እና የክርስቶስ ነገረ መስቀል በተለይ በፍጹም አኑ ዘንድ ፍጹምነት ባላቸው ሰዎች ዘንድ ሲገለጥና ሲታሰብ ያሉበትን ያስረሳል። የት እንዳሉ ያዘነጋል። የተቀበለው መከራ ሁሉም ለእኛ ብሎ ስለሆነ ለሰው ብሎ ስለሆነ ለሱ ቅንጣታህል ትንሽ ነገር ለሱ ከተቀበለው መከራ መስቀል ሁሉ የሚጠቅመው ወይም ይሆናል የሚባል ነገር ስለሌለ ሙሉ በሙሉ ለሰው ልጆች ስለሆነ ለአዳምና ለሔዋን መቸንከሩ፣ የኔ ነው እኔ ራሴ እንደ መቸንከር፣ ሲገረፍ እኔ እንደ መገረፍ ሎ ከራሳቸው ጋር ሲያስገቡት ብዙ ቅዱሳን ሰውነታቸውን በአለንጋ፣ በቀጋ፣ በጅራፍ እየገረፉ እጅ እግራቸውን እየቸነከሩ አሳልፈውታል እና አቡነ ተክለ ሃይማኖት ጦር በፊት በኋላ፣ በቀኝ በግራ አዘርግተው ሌሎችም ቅዱሳን አበው እና ነገረ መስቀሉ ከሊቶስጥራ እስከ ቀራንዮው ድረስ ያሉት የአስራ አራት ምዕራፎች ጽዋተ መከራዎች ሲታሰቡ ኢየሩሳሌም ላይ በዕለተ ዓርብ በዕለተ ስቅለት የተደረገው ነገር ሰማይንም ምድርንም ያስጨነቀ፣ ሰማይንም ምድርንም ያሳዘነ፣ ፀሐይ ጨረቃ፣ ከዋክብትን ያሳዘነ፣ ማቅ ያስለበሰ ምድር የያዘቻቸውን ተሸክመቻቸውን ፍጥረታት ለመሸከም አልችል ብላ ስትንቀጠቀጥ መቃብራት ተከፍተው አይባን ተፈትተው ሙታን ተነስተው የቤተ መቅደሱ መጋረጃ ተቀዶ ተከፍሎ ያችን ቀን ፍጡራን ሁሉ ሲያስቧት ዛሬም ስትታሰብ በአንክሮ በተደሞ መላእክት ከሰማይ ወርደው በመስቀሉ ዙሪያ ቆሞ ዲያብሎስ ካሳውን ሲክስ በጌታ ላይ የፈጸመው ግፍ በይሁዳ አድሮ በይሁዳ አድሮ ሲያሸጠው በይሁዳ አድሮ ሲያዘልፈው፣ ሲያስቸነክረው፣ ሲያስደበድበው የዋለውን ሁሉ የመድኃኔ ዓለም ትግስቱ ያን ሁሉ ጽዋተ መከራ ታግሶ ሲቀበል ያደረገው የከፈለው መስዋዕትነት ከህሊና በላይ ነው። እንኳን ለመናገር ለማሰብ ይከብዳል። ለማሰብ ሲታሰብ በዓይነ ህሊና ሲታሰብ ይከብዳል እና ከጲላጦስ አደባባይ ጀምሮ ታስሮበት ያደረው የፍልፍል አለት ወመዴዎች የሚታሰሩበት ከፍተኛ ወንጀል የሰሩ ወንበዴዎች የሚታሰሩበት ነው። እዚያ ውስጥ ወዲያ ወዲህ የማያሰኝ ነው። እረኛውን እገድለዋለሁ መንጋዎቹ ይበተናሉ ብሎ ኤርምያስ የተናገረው ትንቢት ሐዋርያት ሲበተኑ እሱ ሲታሰር፣ ኤርምያስ ከታሰረበት እስር ቤት ነው ጌታ የታሰረ ትንቢተ ነቢያትን ለመፈጸም እዚያ ታስሮ ሲያድር ውስጡ ሲገቡ ጨለማ ነው። ገደሉ በጣም ሲያስቡት ከሕሊና በላይ ነው። እኔ በተለይ እዚያ ኢየሩሳሌም ያንን ሳየው በጣም ነበር የሚያስጨንቀኝ። በጣም ነው የሚያሳዝነኝ። ሁሉ በእጁ የተያዘ ሲሆን፣ ሁሉም ማድረግ ሲችል ደንጃው የእሱ፣ ቤቱ የእሱ፣ ሁሉ የእሱ ሲሆን ትግስቱ እዚያ ታስሮ ሲያድር ሰዓቱን የእስረኞቹን እነ ጲላጦስን፣ የዳኞቹን ፍርድ የዓለምን ኃጢአት ተቀብሎ በቃኝ ልውጣ ሳይል እንዴት አክብሮ እንዳደረ ሲታይ በጣም ያሳዝናል። ከዚያ ወጥቶ ለጲላጦስ አደባባይ ልቶስጥራ ለፍርድ ቀረበ። ፍርዱ በሁለት አይነት ነው። ጲላጦስ ለመፍረድ ተቸግሮ ምንም አላገኘሁበትም እያለ ሲጨነቅ፣ አይሁድ ደግሞ እንደ ሕጋችን ሊሞት ይገባዋል እያሉ ሲጮሁ ሲጠይቀው ጲላጦስ አትናገርም ሲለው ዝም ተናገር እንጂ፣ አንተን እኮ ነው የሚከሱ። እነዚህ ሁሉ እየጮሁ ነው፣ መልስ ስለው ዝም። ሌሊት ከጨለማ ውስጥ ካደረው ታስሮ ካደረበት ትዕግስቱ ይልቅ ከጲላጦስ ፊት ማልዳ ቁሞ ያን ያህል ሲከሰስ አንድ ሰዓት እንኳን አይ እኔ በደለኛ አይደለሁም ምንም ኃጢአት አልሰራሁም እነዚህ የሚናገሩት ሐሰታቸው ነው ሳይል የተነገረውን ሁሉ ይናገሩትን ሁሉ በትዕግስት በትዕግስት ሲቀበል አርፍዶ በነጋ በኋላ ፍርዱ ሲያልቅ ጵላጦስ ውሃ አስመጥቶ እጁን ሲታጠብ እኔ ንጹሕ ነኝ ከዚህ ሰው ደም እያለ ሲታጠብ፣ ምንም ሳይናገር መስቀሉን ከሪቶ ስራ ተሸክሞ ወደ ቀራንዮ ሲሄድ የሶስተኛው ምዕራፍ ለመጀመሪያ ጊዜ መስቀሉ እንደተሸከመ የወደቀበት ነው። መስቀሉ እንደተሸከመ ወደቀ፣ ተነሳ። አራተኛው ምዕራፍ መቤታችን ጋር የተያዩበት ነው። እየታችን ነገር መስቀል ሲነሳና እሱ ዕለተ ዓርቡ ጽዋተ መከራ ሲነገር መቤታችን ትነሳለች። በተለይ በተለየ መቤታችን ሀዘኗና ልቅሷ እዚያ ምዕራፍ አራት ላይ ሲደረስ የህዝቡ ብዛት ለማየት የአይሁድ ወታደሮች እና ዘበኞች ተመለሽ እያሉ ራሄ እንዳይፈጸም እሷ ስታለቅ ሳይተው ሌሎቹ ልባቸው ራርቶ እሱን እንዳይተውት እሷን መመለስ ነበር አማራጫቸው። የእሷ ልቅሶ የእሷን ሲወርድ ልጅና እናት ሊገናኙበት ያልቻሉባት ቀናት ያቺ ልጅ ምንድነው? ወዳው በደሉ በሀገር ዳኛ የለም ወይ ያለች። በደለኝ ያልበደለ ምንም ያልሰራ ሰው እንዴት ይፈረድበታል? እንዴት ይታሰራል? እንዴት ይወቀሳል? እንዴት ይከሰሳል? ዳኛ የለም ወይ ያለች የምትጠራ ነቢያትን ነበር። አምስተኛው የጲላጦስ ሚስት ቤት ነው። መስቀሉን ከሊቶስጥራ ተሸክሞ ወደ ቅራኔው በሚሄድበት ጊዜ እነ ጲላጦስ መኖሪያ ቤታቸው መንገዱ ዳር ነው እና እሱ መስቀል ተሸክሞ በመካከል ላይ እየወደቀ እየተነሳ አይታ ምንድን ነው ብላ ስጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት ሊሰቀል መስቀሉን ተሸክሞ እየሄደ ነው ብለው ሲነግሯት እሷ ብዙ በዚያች ሌሊትም እሷ በሳት አለንጋ ስትገረፍ ጲላጦስ በአንገቱ ዘንዶ ሲጠመጠምበት ራእይ አይታ ሶስቱ ልጆቿ ተናግረው የሚያውቁት ለዚያ ባልሽ ወዮለት ንጹሕ ደም ለሚያስፈስስ ብለው ነግረዋት ልካበት ነበርና ያንን አይታ አምስተኛው ምዕራፍ ደጃፏ ላይ ደጃ ላይ መስቀሉን እንደተሸከመ ሲወድቅ ሄዳ የሚያነሳው በሌለበት ጊዜ አንስታ ቅፍ አድርጋ ደሙ እየፈሰሰ ወዙ እየፈሰሰ ቤቷ ከሳጥን ያስቀመጠችውን አዲስ ልብስ ወስዳ ላውን ወይም ወዙን በልብሱ አጥር ጋርጋ ደሙና ወዙ እየፈሰሰ ከልብሷ ላይ እንዳለ ተቀርጾ ስዕል ሆኖ የመጀመሪያው የአዲስ ስዕል ለእሷ ነው የተቀረጸላት። ለላጦስ ባለቤት አብሮ ቅላት ትባላለች። ሶስተኛው ምዕራፍ ስምኦን ቀሬናዊ ከበረ ሀውሎ ኋላ ሲመለስ መስቀል ተሸከምለውት መስቀል ያሸክሙበት። ሰባተኛው ምዕራፍ ለሁለተኛ ጊዜ ወደቀበት ነው። ሲታይ በጣም ያስገርማል። ስምንተኛው ምዕራፍ ቅዱሳት አንስት መንገላታቱ እየበዛ ሲሄድ ሲወድቅ፣ ሲንገላታ ሲያዩት ያደረገላቸው ታም በተለይም ከቅዱሳት አንስት ውስጥ ማርያም መግደላዊት ሰባት አጋንንት አድረውባት ዘመድ ሁሉ ጠልጧት ሰው ሁሉ አላስቀርባት ብሎ ከዚያ በኋላ ህዳናት በኋላ እሱን እናት አባት አድርጋ ተከትላ ስለነበረ፣ በተለይ እሷ አልቻለችም። ትጮህ ነበረ። አስራ ሁለት ዓመት ደም ሲፈሳት የነበረችውም የልብሱን ዘርፍ ደሳ ተፈወሰችው። ልብሱን ገፈውት ስታይ ያ የተፈወሰችበት ልብስ መድኃኒቴ መድኃኒቴ እያለች ታለቅስ ነበር። ስምንተኛው ምዕራፍ ላይ ዘወር ብሎ አዋልደ ኢየሩሳሌም ይትብከያኒ፣ እናንተ የኢየሩሳሌም ሴቶች ለእኔ ያታልቅሱልኝ፣ ለእናንተና ለልጆቻቸው አልቅሱ። ዘመን ይመጣል ያልወለዱ መካኖች ያላጠቡትቶች ዱዳን ክብራ ናቸው የሚል በት ዘመን ስለሚመጣ በእኔ እንዲህ ያደረጉ በእናንተ መከራ ይመጣባቸኋል ና ራሳቸው አልቅሱ ብሎ አቅማቸው በላይ የሆኑ ሁኖ የሚያስቡትን የሚያለቅሱትን ቅዱሳት አነስትን ያጽናናበት ምዕራፍ ነው፣ ስምንተኛው ምዕራፍ። ምክንያቱም ቸራ አምላክ ስለሆነ እኛን ለማዳን ስለሆነ ያን መስቀል ተሸክሞ የሚሄድ ያን ጊዜ እንኳን ያን ያህል መከራ እየተቀበለ ሀዘንተኞቹን ችግረኞቹን የሚያለቅሱትን ቸላል አላቸው። ዘጠነኛው ምዕራፍ ለሶስተኛ ጊዜ ወደቀበት ነው። አስረኛው በሩ ወደ ቅራኔው ሊገባ ዛሬ ኢትዮጵያ ርስት ለንግስተ ሳባ ሰሎሞን የሰጣት እዚያ ላይ የወረደበት ነው። አስራ አንደኛው ቀራኔው ደረሰ። መስቀሉን አወርዶ እረፍት አላገኘም ልብሱን እጣ የተጣጣሉበት አስራ አንደኛው ምዕራፍ ነው። ዳዊት ልብሴን ገፈፉኝ፣ በቀሚዜም ላይ እጣ ተጣጣሉ ብሎ የተናገረው ትንቢት ይፈጸም ዘንድ መጎናጸፊያውንም አራት ክፍል አድርገው የተጣጣሉበት ነው። አስራ ሁለተኛው የተቸነከረበት ነው። ያን የተሸከመውን መስቀል አጋድመው እሱን እዚያ ላይ አስተኝተው እጁን ናግሩን ግራ ቀኝ እጁን መስቀሉ እንዲደርስ እየጎተቱ እዚያ ላይ ይቸነከሩት። አስተኝተው አጋድመው በአምስት ቅና አሳዶር፣ አላዶር፣ ዳና፣ ታዲራ፣ ሮዳስ በምንባሉ በአምስት ቅናዋት ሁለቱን ከግራ ቀኝ እጁ ሁለቱን ከግራ ቀኝ እግሩ አንዱን ከደረቱ እግሩን ደርበው ነው የቸነከሩት። ስቁረቱ ይቆጠራል፣ ቆጠራል። የራሱ ከሆነ የራሱ ይቆጠራል። አስራ ሶስተኛው ምዕራፍ ስቅለቱ ነው። እዚህ በኋላ መስቀሉን አቋሙት ቀራ መስቀሉ ተነስቶ በቆመበት ጊዜ ስድስት ሰዓት ሲሆን ክልተ ስራ እስከ ቅራኔው ድረስ ያለው ጸዋተው መከራ በመስቀል ተካተተ። በዚህ ጊዜ መስቀሉን ብድቅ አድርገው እሱ እንዳለ እንዳይናወጽባቸው ነው በመበቸንከር የቸነከሩት። በዚህ ጊዜ ሰማይ የተጨነቀች በዚህ ሰዓት ነበር። ስድስት ሰዓት ላይ ፀሐይም ለማየት ለማሳየት ብርሃኗን ከለከለች። ጨረቃ እንደመሰለች ከዋክብትም ረገፉ። በዚህ ጊዜ ዓለም በሙሉ በጠቅላላ ጨለማ ሆነ። ያን ጊዜ አምላክነቱን በመጠኑ ገለጠላቸው ማሳወቃቸው። እስከዚያ ድረስ ትዕግስት፣ አትግረፉኝ፣ አትደብድቡኝ አላለም። የተነገረው ትንቢት የተቆጠረ ሰው ይፈጸም ዘንድ። እዚያ ሰዓት ግን ራቁቱን አድርገው ልብሱንም ተጣጣጥለው ሲገርፉት፣ እስኪ ብርሃንና ጨለማንም ይለይ ማን ነው? የአይሁድ ንጉስ የአይሁድ ንጉሳችሁን ልስቀለው ሲላቸው ጲላጦስ አልብነ ንጉስ ዘእንበለ ቄሳር ከቄሳር በቀር ሌላ ንጉስ የለንም ብለው ነበርና መንግስቱን ገለጠ። ያን ጊዜ በስድስት ሰዓት ፀሐይ እና ጨረቃ ፀሐይ ጨለማ ስትሆን አለም ጨለማ ሆነ። አይሁድም እጃቸው እንዳለ በኃጢአት ውስጥ በጨለማ ውስጥ በገሃንም ትኖራላችሁ ሲል፣ ንስሐ ካልገባችሁ ጨለማ ውስጥ ትኖራላችሁ ሲል በቁማቸው በስጋቸው ጨለማ እና መጣ። ሚስጢርም ነው ሚስጢር እስከ ወደሙ ነው እስከ ወደሙ በምስጢር ነው እንጂ በግልጽ አይደለም፣ ለሌሎቹ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲቀደስ መንጦላይቱ እንደተጋረደ በምስጢር የሚደረገውም ያው ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ ስለሆነ ያ የሚስጢሩ አካሎ በጨለማ ስለ ተሸፈነ እንዳይታይ ለዚህ ነው ምስጢሩም ጭምር ነው። እዚያ በኋላ እስከ ስድስት እስከ ዘጠኝ ጨለማ ሆን አረፈ። ያ ሲገርፉትም ሲጨነክሩትም ሲሉት የሚነበሩት ጨለማ ውስጥ ገቡ፣ መስራት አልተቻለም። እዚያ በኋላ አምላክነቱን ገለጠ አምላክ ነኝ። ዚያ በኋላ ዘጠኝ ሰዓት ነፍሳትን ነሱን ከስቀው ልየ ነፍሳትን ከሲሆነ ወጣ በአስራ አንድ ሰዓት የመጨረሻው አስራ አራተኛው ምዕራፍ ግንዘቱ ነው። ዩሴፍና ኒቆዲሞስ መጥተው ገነሱት። ጎኑን በጦር ተወጋ አምላክነቱን ገለጠ። ውሃውን ለጥምቀታችን ደግሞ ለመጠጣችን ለእንጊኖስ ቀኝ ጎኑን በጦር ወጋው። ውሃና ደም ፈሰሰ። ምስጢረ ጥምቀትን ምስጢረ ቁርባንን ያን ጊዜ መሰረተ ለሊቀ ካህናት ኢየሱስ ክርስቶስ መስቀሉን እንደ መንበር አድርጎ ቀደሰ። ዓለምን ከቆይ ቀን በፈሰሰው ውሃ ጠመቀ። በቆቆን በፈሰሰው ደም ዓለም ተቀደሰ። 11 ሰዓት ላይ ቀበሩት። እሱ ወደ መቃብር ሲወርድ አዳም ነው ያሁን ከ ሲወልካ ልጆቻቸው 9 ሰዓት አውጥቶ